ወይዘሮ ማርታ ሁሉንም ነገር አወቀች፣ አቶ ደረጀንና እንዲሁም ዳጣን ከቤት አባረረቻቸው። አቶ ደረጀ በድንጋጤ ሆስፒታል ገባ። ዳጣ እጅጉን ደነገጠች። ቤታቸው ሁሉ ትርምስምሱ ወጣ። ናታን ናታን የእውነት እንደዚህ መሆኑን በፍጹም አላምንም! እንዴት እስከ ዛሬ ድረስ ትደብቅኛለሽ? ብሎ ዳጣን አፋጠጣት ደረጀ አቶ ደረጀ ለማስረዳት እንኳ በፍጹም አልቻለም። እናም እስከ ዛሬ ድረስ ለዚህ ለሰላሳ ዓመታትን ያህል ደብቀኸኝ እንዴት እንደዚህ ታደርገኛለህ? አንተ አረመኔና ጨካኝ ሰውነህ እንዴት በትዳርህ ላይ ትማግጣለህ? እስከ ዛሬስ ደግሞ ለምንድን ነው ያልነገርከኝ እ ሲጀመርስ ዳጣ ያንተ ልጅ መሆኗን ለምን መጀመሪያውኑ አልተናገርክም? በጣም አሳፋሪ ነህ። ስለዚህ በቴለቀ ውጣ ከዚህ በኋላ ውሃና ኤቢ የሚባሉ ልጆች እንደሌሉ ቁጠረው። ዳጣን ይዘህ ከቤቴ ውጣልኝ አለች። አቶ ደረጀ ልብ ድካሙ ተነስቶበት ሆስፒታል ገብጣ ዳጣ ብቻዋን ቀረች። ቆይ ምን አይነት ማዕት ነው የመጣብኝ? ቆይ ምን ባደርግ ነው የሚሻለው? ወደ ማንስ ልደውል እያለች ግራ ተጋባት። እያለቀሰች እንባደም መፈጠሯን እስከምትጠላ ድረስ ዳጣ እጅጉን ልቧ ተሰበረ። ሰላምዬ፣ ሰላምዬ እባክሽ ዳጣ እንደዚህ አትሁኝ። አሁን ሁሉም ይስተካከላል። ጋሽም ደግሞ እመኝኝ፣ ይድናሉ እያለች ብትላትም እንኳ አያያይ፣ ከዚህ በኋላ እኔ የምፈልገው አባቴ ይዳንና እሄዳለሁኝ፣ በቃ ቤተሰባቸውን መበጥበጥ አልፈልግም ብላ ወሰነች። ሰላምዬ፣ አያንቺ መጀመሪያ ነበር መጥኖ መደቆስ። አሁን ምን ይባላል ድስት ጥዶ ማልቀስ እስከ ዛሬ ነበር እንጂ አሁንማ ወይዘሮ ማርታ ኮ በጣም አረመኔ እና ጨካኝ ሴትዮ ናት። እናም ድጋሜ ባሏን ወደ ሕይወቷ የምታስገባው አይመስለኝም። ዳጣ አንቺ እዚህ ላይ ምንም አይነት ጥፋት የለብሽም እ ትሰምኛለሽ ያን ጊዜ ሁሉንም ነገር ሰምቻለሁኝ እናም ጎዳና ላይ እንዳደግሽ እና እንድሁም ወንድሙ እንዴት አለው በጣም ብዙ ታሪክ አለ። በዛ ላይ እንዴት ብለሽ ነው ስለ እናትች ሳታውቂ ከዚህ ከቤት የምትሄጂው? ስነ ስርዓትሽን ያዥ! ብላ ሰላምዬ ተቆጣቻት። ነገርኩሽ እኮ እኔ ምንም ነገር አልፈልግም አልኩሽ አይደለም? ግን እኮ ታዲያ እውነት አለሽ አንቺ እያለች ማለማመዷንና እንድሁም እረጋ እንድትል አደረገቻት። ውሃ ውሃ። ምስኪን አንዴ ዳጣናንጡ፣ አንዴ ደግሞ አባቴ ሂዷል እያለች ጥያቄ በጥያቄ አበዛች። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ኤቢ ኤቢ ዛሬ ከቤት ወጣች እናም ማርታ ናታንን ጠራችውና፣ ናታን፣ በጣም ይቅርታ አድርግልኝ። ቆይ እማዬ፣ ምንድን ተፈጥሮ ነው እንደዚህ ኤቢን የደበደብሻት? ማለቴ አንቺ በጣም መልካምና ጥሩ እናት ነሽ አውቃለሁ። ይሄ ነገር የሚመጣብሽ ከስንት አንድ ቀን ነው። አሁን ደግሞ ምን አጥፍታ ነው ብላ ስትል ተወኝ፣ እስኪባክህ ምንም አሁን ያጠፋችሁን ነገር ብነግርህ አንተ እንኳን አንተ ምድር ራሱ አይችለውም። እኮ ታዲያ እኔ ሰው ነኝ እኮ ልችል ልችላለሁ። አይ አሁን ይህንን ልነግርህ አልችልም። ግን አሁን አንድ ነገር ልታደርግልኝ ትችላለህ። ምንድን ነው? ምክንያቱም አሁን ሂድና አረጋጋት። ግን እኮ እኔን አትሰማኝም፣ ነገርኩህ ከጎኗ እንድትርቅ አልፈልግም። ደግሞ እንደዚህ አይነት አስተሳሰብ እንድታስብ አልፈልግም። እባክህ ይህ አስተሳሰብ ገና እሷ ወጣትና ልጅ ናት፣ እና አረጋጋት ብላ ላከችው። እሱም ደግሞ እሺ እትዬ፣ አንቺ የፈለሽውን ነገር አደርጋለሁኝ ብሎ ወደ ኤቢ ሄደ። ከዛም በኋላ ምን ልትሰራ መጣህ? ቆይ የእውነት ለእኔ አዝነህ ነው? ብላ ስትለው ነገርኩሽ አሁን ወደ ቤት እንሄድ፣ አልመታሽም ብላሽ አለች ብሎ ሲላት፣ አየህ ለካም እናቴ ልካህ ነው እንጂ የእውነት አንተ ለእኔ አስበህ አይደለም አይደል የመጣኸው ብላ ስትል፣ ቆይ ኤቢ ግን ለምንድን ነው እንደዚህ ዝም ብለሽ እንደ ህፃን ልጅ የሚያደርግሽ? አንቺ ኮ በጣም ትልቅ ሰው ነሽ እና ይህ የሚያስጨንቅ ነገር ነው። አሁን ምን እንደተፈጠረ ትነግሪኛለሽ ወይስ ደግሞ ምን ላድርግ ምን ልናገር? ብሎ ሲል፣ እባክህ ተው ይሄ የእሷ ጥፋት ነው አረ እንደውም ተው በቃ የማናችንም ጥፋት አይደለም እንዴ ታዲያ ምን እንደተፈጠረ አትነግሪኝም እንዴ ምን ነው እማዬ ያልነገረቻችሁን ሆነ እኔ ልነግራችሁ ነው ለማንኛውም የዚህ ሁሉ መንስኤ ዳጣ ናት እና በቅርቡ ሁሉ ነገር ስለሚጋለጥ ምንም ችግር የለውም ቆይ ደግሞ አሁን ምን እየቀመርሽ ይሆን ያንቺ ነገር እኮ መቼም ቢሆን አያበቃም ምን አድርገሽ ነው ነገርኩ ምንም አላደረግኩም አይደለም እንደምልህ አይደል እኔን አታምነኝም ሁሌ ሀቀኛይቱና እንዲሁም ተወዳጇ ዳጣ ዳጣ ናት አይደል አረ በናትሽ ተይ ይሄን ነገር ሁሌ ዳጣ ዳጣ አትበይ እስኪ ዳጣን አውጫት ከህይወትሽ ብሎ አላት እኔ ምልህ ቆይ ግን እኔ ለምንድነው ነው የማልወደድ ሰው ነኝ እንዴ እንዴ ምን ማለት ነው በጣም ተወዳጅ ነሽ ማለት ቆንጆ አይደለሁም አልወደድም አረ ለምንድን ነው እንደዚህ የምትይው ታይ ኤቢ ታይ አንቺ በጣም ትወደጃለሽ ባክ። እንደዛ አይደለም አንተ። ገብቶሃል ወይስ ደግሞ አፋውጥቼ ልናገር? ምን ማለት ነው? ማለት አታፈቅረኝም ወይም ማለት ፈልጌ ነው እንዴ? ቆይ ግን ኤቢ፣ እንዴት እንደዛ አይነት ነገር ልታስቢ ትቻለሽ? በዛ ላይ አንቺም እኔም ገና ተማሪ ነን። ገና ምንም ነገር አልያዝንም። በዛ ላይ እዩልሽ አሁን ወጣት ስለሆን የእውነት አንቺን የናፍቅረሺ ነው ወይስ ደግሞ ስሜት ነው ወይስ ደግሞ ትናንትና መታ ዳጣ ከኔ ስር ስላልጠፋች ነው? ምንም ነገር አልገባኝም። ነገርኩህ፣ እኔ ፍቅር ፍቅር ነው ምልህ። እንግዲህ እኔ ለጊዜው ምንም እየተሰማኝ አይደለም። ነገር ግን በአንቺና በእኔ የተነሳ የስንት ዓመት ጓደኛ ማቾች እንዲጣሉ አልፈልግም። እንዴ እኔ ምን አገባኝ ቢጣሉ። አየሽ የአንቺ እና የኔ ልዩነት እንደዚህ ነው። እኔ ለሰው ልጅ እጅጉን ግድ የሚሰጠኝ ነኝ፣ አንቺ ደግሞ በፍጹም ለሰው ልጅ ግድ አይሰጥሽም። ለሰውም አታስቢም። ተበጣበጠ በፍቅር ኖረ ምንም በቃ፣ እንደዚህ አይነት ሰውነች ማለት ነው። እንግዲህ እኔ ህች ነኝ፣ ከተቀበልክ ተቀበለኝ፣ ካልተቀበልክ ደግሞ የራሱ ጉዳይ ብላ ሄደች። ለማንኛውም ላስብበት። ስለምኑ ነገርኩሽ፣ ጠየቅሽኝ፣ መለስኩልሽ። ስለዚህ ለትንሽ ጊዜም ቢሆን ላስብበትና እነግርሻለሁኝ ብሎ አላት። ከዛ እሽ በቃ ለማንኛውም እሺ ዝም በላሁም ብላ አርፋ ተቀመጠች። በሌላ በኩል ውሃዬ እና እንዲሁም ደግሞ ዳጣዬ ወክ እያደረጉ ይሄ ሆነ ከኒና ይዛ ነበረ። እናም ምንድነው እሱ ከኒና ብላ ስትላት፣ ዳጣ ይሄንማ አንድ ልጅ ነው እየሰጠኝ እና ዋጪው ብዩ እያለ ሰጥቶኝ ነው። አንቺ ቆይ ይሄ ሲመስልሽ ከረሜላ ወይም ማስቲካ ይመስልሻል እንዴ? ግን እኮ ይጣፍጣል ብሏል። ትሰምኛለሽ? ይሄንን ብዙ ልጆችን በጣም ሱስ ውስጥ የሚያስገባ ነው። አየሽ? ስለዚህ እባክሽን ድጋሜ እንደዚህ ነገር እንዳታደርጊ። እንዴ ግን እኮ ትሰምኛለሽ? ካባዬ የበለጥኩኝ በጣም ተቆጭ እና ደብዳቢ ነኝ እና እናትሽ ይሄንን ብታይሽ፣ እመኚ ቆራርጣ ነው የምትጥልሽ። ነገር ግን እኔ እሷን አይደለሁም ግን ሁለተኛ እንደዚህ የምታደርጊ ከሆነ እመኝኝ፣ እኔ ራሴ ነኝ የምጠፈጥፍሽ፣ ብላ ቀምታ ጣለችባት። ግን እኔ የምልሽ እትዬ በጣም ሃርደኛ ናት ማለት። ኤቤን፣ እንደዛ ስታደርጋት። አው፣ እናቴ ስትናደድ በጣም ኃይለኛ ናት። ምን እሱ ብቻ ከአባቴ ጋር ራሱ ስትጣላ ብታይ። እሺ፣ አንድ ጊዜ ተጣሉና አባቴ ስሜቷን መቆጣጠር ሲያቅታት በሩን ዘጋባት። እውነትሽ ነው ወይኔ ጉዴ! እንግዲህ እውነቴን ነው። በሌላ በኩል ሰላምዬ ዳጣ እየቁጭ ብለው ዳጣ በሀሳብ ጭልጥ ብላለች። ምን ነው ዳጣዬ፣ ምን ሆነሽ ነው ዛሬ? እባክሽ ህልም አየሁኝ። ምን ማለት ነው? በቃ ዛሬ አዳሬ ምንም አልተኛሁም። በዛ ላይ እኔ የጧት እንቅልፍ እኮ የለኝም እኮ። የሆንሽውን ነገር ተናገሪያ፣ ምን እንደተፈጠረ ንገሪኝ ብላ ስትላት እናቴ ዛሬ ስታሯሩጠኝ አደረች። በቃ እየተጫወትን ይመስለኛል እሷ ከኋላ እኔ ከፊት እየረበሽኳት ይመስለኛል ቆይ ግን እናትሽን አታውቂያትም ማለት ነው አው በቃ ሰላምዬ ከዚህ በላይ ባጠይቂን ጥሩ ነው ግን እናቴን በቃ አላውቃትም ብላ መለሰችላት ሰላምዬም ህልምልም አሁን ቆንጆ ምግብ ልስራለሽ እና እሱን ከበላሽ በኋላ ሁሉንም ትረሻዋለሽ አይ ሰላምዬ በምግብ ሁሉ ነገር የሚረሳ መሰለሽ ለማንኛውም እሺ አንቺ ያልሽው ይሁን ብላ አለች በሌላ በኩል ማርቲ ወረቀቱን ግራ ገብቷት ልየው አልየው፣ አይ ይሄ ነገርማ ውሸት ቢሆንስ እኔ ነኝ ማፍረው እያለች ግራ ተጋባች። ባሏ መጣና የኔ ፍቅር የኔ ብርቱካን ብሎ ሲስማት፣ ምን ነው ዛሬ ደግሞ ከስንት ዓመት በኋላ የኔ ፍቅር አልከኝ እንዴ? ለምንድን ነው አንቺ ደግሞ ነገሮችን የምትለቃቅሚው? እስኪ ንገሪኝ፣ ዛሬ ደብሮሻል ይሆን? ሽውን ነገር አትነግሪኝም? ባክህች ኤቢ ናቷ። ኤቢ ምን አለች? በቃ ታቃጥለኛለይ። እኔ እኮ ነግሬሽ ነበረ። ነገር ግን እኔ ምልክ ደሬ፣ የእውነት ይች ዳጣ ከመጣች በኋላ ነው የመወደድነት ስሜት የማይሰማት። እናስ ቤት ተከራይተን እናስቀምጣት። እንደዛ ምን ተነስቶ ደንግጦ ሄደ። ከዛም ማርታ የእውነት ልጄ ግን ያለችው ነገር ትክክል ነው ወይስ ደግሞ እኔ ነኝ ስህተቲቱ? ማለቴ እንዴት ስታውቋት እንደዚህ ልታደርግ ትችላለች? ብላ በሀሳብ ጭልጥ ካለች በኋላ እኔ ምልሽ አላት። ተኙና በመናጊ ስታውጧት ቆይ ግን እ ስትይ ነው ያደርሽው? የኔን ሚስት አቃታለሁ ስትናደር ስትበሳጭ፣ አልያ ደግሞ የሆነ ሀሳብ ውስጥ ስትገባ ነው እንደዚህ የምትለው። ምንድነው የተፈጠረው? ባልሽ እኮ ነኝ ልትነግሪኝ ትችያለሽ። ብሎ ሲላት አንድ ሀሳብ እኮ ገብቶኝ ነው። ምንድን ነው ማለትቴ አንድ የተዘጋ በር አለ። እሺ፣ እዛ ውስጥ ጨቅላለች፣ ገባኝ ግን ያበርዝግ ነው እና ደግሞ ብከፍተው እዛ ውስጥ ጅብ አለ፣ ባልከፍተው ደግሞ ጨቅላለች። ታዲያ አንተ ማንኛውን ትመርጣለህ? ብላ ስትለው እኔ ስከፍቼ ጨቅላዋን ማየት ነው ግን እኮ ጨቅላዋ ከሌለች ጅቡ ይበላኛል፣ ብላ አለችው። ይብላኛ ለምትፈልጊው ነገር ሪስክ መውሰድ ጥሩ ነው ብሎ አላት። እንዴ ቆይ ግን እኮ ታዲያ ጅቡ ከሆነ አንተንም ነው የሚበላ፣ እንዴ ስለኛ ቤት ህይወት ባልሆነ። ኧረ እንደዛ አይደለም አትናደድ እንጂ። ምነው ደሬ ተናደድክ እንዴ ብላ ስትለው ለማንኛውም አመናው ላይ በል አትናደድ አለችው። ከዛ ደረጀ ጥያቄ ፈጠረበት። ይህም ሁለ ቀን የምትጠይቂ ነገርና የምታሳየ ነገር ልክ አይደለም ማርቲ፣ ብትናገሪ ይሻልሻል ብሎ አላት። ኤቢ ሳሎን ሆነችና ናታን ሲመጣ የት ነበራችሁ? ኳስ እየተጫወትን። አንቺማ ተጫዋች፣ በቅርቡ ጥይቱ ይፈነዳል ብላ አስፈራራቻት። ናታን ምንድን ነው ቢላትም አልተ